ፋና ሚዲያ ኮርፖሬሽን ኢትዮጵያን እናበስራለን ብሎ በአዲስ ህሳቤና በአዳዲስ አቀራረብ ወደ ህዝቡ እየቀረበ ይገኛል። የሰራተኞች የጋዜጠኞች ምቹ ቦታ ምቹ የስራ ቦታ ለስራ ውጤታማነትና ለስራ ፈጠራ እጅግ በጣም አስተዋጽኦ እንዳለው ያምናል። ለዚህም ቀድሞ የነበረውን የሰራተኞች የስራ ቦታ የኤርጎኖሚክስ ስራ ወይም ደግሞ የእድሳት ስራ ተሰርቶለት እንዲህ በአማረ ሁኔታ ዛሬ ሰራተኞች ስራቸውን ጀምረዋል። ኦፕሬሽኑ ለሰራተኞቹ ምቹ የስራ ቦታን ለመፍጠር ሲያስብ ጅማሬውን ያደረገው በተለያዩ አማራጮች ይዘትን ከሚያመርቱ ጋዜጠኞቹ ነው። የተፈጠረውን ምቹ የስራ አካባቢ በይዘቶች መግለጽ ደግሞ ዋነኛ ምክንያቱ ነው። ወደ ውስጥ የሚገባው ነገር ከውስጥ በሚወጣው መገለጽ አለበት። ስለዚህ በቴሌቪዥን በሬዲዮ እና በዲጂታል ሚዲያ በምናቀርባቸው ይዘቶች መሻሻሉ መታየት አለበት እንጂ በመላ ኢትዮጵያ ያለው ተመልካች ይህን ቢሮ አያየውም። ይህም ቢሮ በይዘታችን በኩል ነው ልናሳየው የምንችለው። እዚህ የምናመጣቸውን ለውጦች እናንተ ናቸው የምታውቁት። ህዝቡ የሚያውቀው እኛ በምናሳየው የይዘት ጥራት ለውጥ ላይ ነው፣ እና እሱ ላይ በጣም እንድትበረቱ አደራ ማለት እንፈልጋለን። ኢትዮ ኢንጂነሪንግ ኮርፖሬሽን ከጥቂት ወራት በፊት የኤርጎኖሚክስ ስራውን በኃላፊነት ሲረከብ ፋናን በሚመጥን መልኩ ለማከናወን የሚጠበቅበትን አድርጓል። ፋና ማንኛውም ልብ ውስጥ አለ። እውነት ለመነጋገር ተደራሽ ነው እና ይህንን ነገር እንዴት አድርገን እንቀይረው፣ አብዛኛው ሰዓታቸውን እዚህ ነው የሚቆዩት የሚለው ላይ በደንብ ተግባባን። እንደ ኢሲ ወደ 450 ፕሮጀክት አካባቢ ነው የምንሰራው፣ አገር ውስጥም ውጭ ውስጥም እንሰራለን ይሄ ፕሮጀክት ግን ከ50 ካሉን ፕራሪቲ 50 ውስጥ ከተን እየሰራን የነበረው ፕሮጀክቶች ናቸው። አሳዩን ወይም ወረን ፍሎሩን አየን። ከዛ በኋላ ወደ ቤታችን ነው የተመለሰን። ስኮፓችን መጨመር እንዳለብን፣ ፈርኒቸር መጨመር እንዳለብን፣ የአካባቢውን እንዴት ጽዱና ውቡ ማድረግ እንዳለብን ነው የወሰድነው። ፋና ሚዲያ ኮርፖሬሽን ተልእኮውን በሚገባ እንዲወጣ ሰራተኞች ላይ የሚሰሩ እንዲህ አይነቱ ተግባራት ወሳኝ ናቸው። የተፈጠረው ምቹ የስራ ቦታ በይዘት ተመራጭና ተወዳዳሪ ለመሆን ያስችላል። ፋና ሚዲያ ኮርፖሬሽን ኢትዮጵያን የሚያበስርበትን ተልእኮ ማሳካት ተወዳዳሪነት ብቻ ሳይሆን ተመራጭነትን ማሳካት ዛሬ እኛ ደግሞ በተራችን ቃል የምንገባበት ቀን ነው ብዬ እወስዳለሁ። ክቡር ሙዓዘ ጥበባት እንዳሉት በሁለት ቀን ውጡ ሲባል የዜና ክፍል ስራ በጣም አስቸጋሪ በሆነበት፣ ግን ደግሞ ቅዳሜ ወታችሁ ሰኞ ስራ እንጀምራለን ብላችሁ ቃል የገባችሁትን ነገር አሁን ደግሞ ይህንን ውብ ቢሮ በውጤት የምንገልጽበት በድጋሚ ቃል የምንገባበት ቀን ይሆንልናል። የተፈጠረው ምቹ የስራ አካባቢ በትብብር ለመስራት፣ ለፈጠራና ስራን በተዝናኖት ለማከናወን ያግዛል ያሉት የኮርፖሬሽኑ ጋዜጠኞች ስለተደረገላቸውም አመስግነዋል። ብዙ ጊዜ ሸግረን የነበረው ለቲምወርክ ስፔስ እንፈልግ ነበረ። በተለይ ለብሪፍ ለምናካሄድበት ቦታ አዳራሽ መኖሩ በጣም አሪፍ ነው ብዬ አስባለው። ሰዎች እንደዚህ ፊት ለፊት እንዲቀመጡ የተመቻቸበት ዲዛይን ም ጋዜጠኞች እርስ በርስ ልምድ ኤክስፒሪያንስ እንዲያደርጉ እቅዶች ላይ ዲስከስ እንዲያደርጉ ሁሉም በተመቸ መልኩ ሰጥታችሁናል። እኛ ደግሞ የመጠበቅ የመንከባከብ ከዚህ በተሻለ ደግሞ አዴ ማድረግ እናንተ የቻላችሁት ነገር አድርጋችኋል። ጋዜጠኛው፣ ሌላው ባለሙያ ደግሞ በተቻለ ክሬቲቭ ሆኖ የተሻለ ውበትን መጨመር ላይ እንሰራለን። ለተደረገልን ነገር በጣም ነው የምናመሰግነው። የሆነ ስራ እንሰራለን፣ እናሳካለን ካልን በምን ኮሚትመንት መሆን እንዳለበት ያየንበት ነው። ቦርዱ በቅድሚያ ያገኘ ነው። የአቅም ግንባታ ስራዎች ላይ ሰፊ ስራ ሰርቷል። እዛ ጋ ነው በደንብ መተዋወቅ የቻለው። እንግዲህ ከዛ በተጨማሪም ካፌውም ሲሰራ ይሄ ቢሮም ሲሰራ እታችም ያለው ሲሰራ በየቀኑ ክትትል እየተደረገ ነው የተሰራው እና እንደ ሀገር እየመጣ ያለውም ለውጥ የዚህ ማሳያ ነው። ተቋማችንም ደግሞ ይህ ደርሶታል ና ቦርዱን እጅግ አድርገን እናመሰግናለን። የኮርፖሬሽኑ የቦርድ ሰብሳቢ መዋዘ ጥበባት ዲያቆን ዳንኤል ክብረት በፍጥነትና በጥራት ለሰጡት የሙያ አበርክቶ የኢትዮ ኢንጂነሪንግ ግሩፕ አመራሮችንና ባለሙያዎችን አመስግነዋል። ብዙ ባለሙያዎቻቸውንና የሙያዊ እውቀታቸውን አፍሰው የቀየሩትን ኢንጂነር ሽመልስን ከሱጋር አብረው የሰሩትን እዚህ ቀንም ሌሊትም ሲሰሩ የነበሩትን የእኛንም ውጣውረድ ችለው ከኛም ጋራ ባለፉት ወራት ቆይተው ይህን ጥሩ ውጤት የሰጡንን ባለሙያዎች እጅግ እናመሰግናለን።